መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ ይህ ግለሰብ አድራሻውን ቀይሮ አምልቷል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ መቶ ሁለት ይኖርበት ከነበረው ኮድ አምስት የሆነች ጥቁር ሀይላክስ ኒጆ መኪና ናት መታ የወሰደችው። እዚህ ጋርም ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ በነፃነት አይኖራትም። ይህ ግለሰብ ሙሉ ለሙሉ ጥቁር ለብሶ ነው እየተንቀሳቀሰ የሚገኘው። መረጃ ሲኖራችሁ ቶሎ እንድትልኩ ፕሮፋይሌ ሥር የመደወያ ምልክት አለ። በዛ ስልክ ቁጥር በቴሌግራምም በዋትሳፕም መረጃዎችን መላክ ትችላላችሁ። ከአሁን በኋላ መጅሊስም ሙሉ መረጃውን ልከናል። ከሶ አፈላልጎ የማሳሰር ለህግ የማቅረብ ግዴታ የመጅሊሱ ይሆናል ማለት ነው። የግለሰብ ግን በነፃነት አይኖራትም። ህግ ባለበት ሀገር እንደው እየተሸማቀቀ ይኖራታል እንጂ አንፈታውም።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 ለምሳሌ ሙስሊም መምህራን ወይም ውስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ ተንስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ፣ አስወጣው፣ ይሄንን ባለጌ። ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻን፣ አንተ እኮ እኔ ልክ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ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 እግዚአብሔር ያሳፈራል። በእውነቱ አሰ ባለቂ ነው። ወጣ ተአምላክ ገ ነበረ ወንድ ለወንድ የሚሳሳ አየው ይሄን አምላክ ይታያላ አ አያ ይሄን ሽማግሌ ያየው ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው ጀገና ሊባል አይችልም ኦኬ እንግዲህ እንደሰማችሁት ነው ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ እነሱ ባሉት መንገድ የሆነች ቃል ሊሰባሉ ለራሳቸው ታሪክን ይፈጥራሉ የሆነች ቃል ሊሰባሉ ለራሳቸው ታሪክን ይፈጥራሉ እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ ይችላለሁ እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ ይችላለሁ ልክ እንደዚህ ሁሉ ወንድማችን እፎ ወይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት። መጠየቅ አለበት። እሱም አይ ከዚህ ከዚህ ላይ አግኝቻለሁ ከዚህ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ይ ማስረጃ አቀርባለሁ ይላል። እሱ ስለዚያ ይጠይቅ ባይሆን፣ ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው፣ ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ይቆያል። የሰውን እምነት ከነካ እምነት ይነካ፣ ከሰደብክ እምነት ይሰደብባል። የሰውን አምላክ ካንቋሸሽ አምላክ ይንቋሸሽባል። ስለዚህ እምነት እንዳይነካ የሰው እምነት አትነካ፣ አምላክ እንዳይሰደብ የሰው አምላክ አትሰደብ። በእስልምናው ዘርፍ ላይ ግን ይህን ላይ በጣም ለረጅም ጊዜ ከብዙ ዓመታትም በፊት ክርስትናን የሚሰሩ ክርስትናን የሚያንቋሽሹ በመጽሐፍም በቃልም በድምጽ በጽሁፍ በየትኛው ነገር ይህን የሚያደርጉ ትላልቅ ውሳዞች ነበሩ። ማንም ሀያ ላላቸው፣ ማንም ተዋ አላላቸው። ዛሬ እፎይ የራሳቸውን መጽሐፍ በአማርኛ ተርጉሞ ሲነግራቸው ብዙዎቹ ተጫጩ። ይገደል፣ ይሰደድ፣ ወይም የሆነ ነገር ይሁን ይታሰር የሚሉ ድምፆችን ማሰማት ጀምሩ። አንዳንድ ቁስሎች አሉ ካልተጎረጎሩ ህመሙ አይሰማቸውእና እኔ እፎይ ምንም አድርጓል ብያ ያደረገው ነገር አንድ ነው። እሱ በአማርኛ ተርጉሞ መናገሩ ስተት ስህተት ነው ከተባለ ሞግቱኝ፣ ኑ ማስረጃ ጠይቁኝ ብሏል። ቀርቦ ማስረጃ መጠየቅ መሞገት ነው። ካልሆነ ግን እናንተን ቤት ያሉትን በማስረጃ የምናሳያችሁን ተሳዳቢዎች ሀይ ልትሉ በተገባ ነበር። ካላላችሁን ሲመታችሁ አሁን ተነካብ ልትሉ አትችሉም። ስለዚህም መፍትሄው አንድ ነው። አንደኛ የተጠየቀውን ጥያቄ መመለስ፣ የተነሱ ሀሳቦች ላይ ምላሽ መስጠት እምነታችሁ መክላችሁ። ሁለተኛ ስድብ የመሰላችሁ ነገሮች ስድብ አለመሆኑን አሳዩ፣ ውሸት መሆኑን አሳዩ። ከዛኛ እፎይን እንቀሰው። የመጨረሻው መፍትሄ ደግሞ በቤታችሁ ያሉትን ተሳዳቢዎች ትላልቅ ውስታዞች የሚባሉ እነሱ ሀይበባቸው። የእፎይ ስህተት ምንድን ነው? በመጀመሪያ የኔ ተወዳጆች ሁላችሁም ይህንን ቪዲዮ ሼር፣ ፖስት፣ ኮፒ ሊንክ አድርጉት። እናም ደግሞ አንድ ጥያቄ ለሙስሊም ወገኖቻችን እንጠይቃለን። እሺ የእፎይ ስህተት ምንድን ነው? በአረብኛ ከተጻፉ ጽሁፎቻችሁ ውስጥ እያወጣ በአማርኛ ተናገረ። ቁርአኖቻችሁን፣ ሀዲሶቻችሁን እና ደግሞ ሙፈስሮቻችሁ የፈሰሩትን ነገር እያወጣ ተናገረ። ዘይ እውነቱን ገለጠ ማለት ነው። ስለዚህ እናንተ እርሱን ማሳደድ እስከ መግደል እስከ ማውጅ ድረስ እስከምትመጡ ይልቅ የሚናገረው ነገር ምንድን ነው? የተናገረ ነገር ምንድን ነው? አለበለዚያ ደግሞ የተናገረው ነገር ስህተት ነው እንዲህ ተደርጉ አይፈታም ካላችሁ መታችሁ ለውይይት በጣም እልፍ አእላፍ ጊዜ እየጋበዘ ነበር። ስለዚህ መታችሁ መወያየት። ከዛ ለሙስሊም ወገኖቻችሁ አሁን በጣም በብዙ የሚቆጠሩ ሙስሊሞች ክርስቲያን እየሆኑ ነው። ስለዚህ አሁን እዚህ ያሉት እናንተ ቤቶቻችሁ ውስጥ ባዶ እንዳይሆኑ እውነት ካላችሁ መታችሁ ምንም ማድረግ ነው ከእናንተ የሚጠበቀው፣ እውነትን ተወያይቶ ማሳየት አለ። ተወያይታችሁ እሱ መሳሳቱን እንደምትሉት ጥላቻ ካለበት ጥላቻ ነው ብላችሁ ማሳየት ትችሉ ነበር። ይህንን ባላደረጋችሁበት ሁኔታ በየ የሙስሊም ሚዲያዎች ላይ ግን ምን አይነት ነገር እያወጃችሁ መታችኋል፣ ልጁ እንዲታሰር ልጁ እንዲገደል፣ በቃ በብዙ መልኩ ልጁ ላይ የተደረገ ጥላቻን እያደረጋችሁ ነው። ራሱ አንደበት ይህንን እንግዲህ ትንሽ ሰምተን እዛ ላይ ተሰባስበዋል። ዙሪያውን ከበውናል። አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና። እራሳችንም እናወጣበትን ነገሮች ወደ ማመቻቸት ገባን፣ ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ተመለከታችሁ፣ ነው የድንጋይ ናዳ በማውረድ ቤቱ ድረስ ተደራሽቶ በመሄድ ይህ በራሱ በምን ያስቀጣል? በህግ ያስቀጣል። ማንኛውም ሰው ማንኛውም ሰው ሰው የሚኖርበት ቦታ ላይ ተደራጅተው እንደዚህ ሰብስቦ ሄዶ ሰውን ለመግደልም ሆነ ሰውን እንትን ለማለት መብቱ የለውም። መያያዝም ካለበት መያዝ የሚችለው ፌዴራል ፖሊስ ነው ወይም የኢትዮጵያ ወይም የህግ አካላት የተሰየሙ ሰዎች መያዝ ይችላሉ። እንዲህ ለማድረግ ደግሞ እነሱ ደግሞ ምን ያስፈልጋቸዋል? እርሱ ወንጀለኛ ሆኖ ደግሞ መገኘት ደግሞ አለበት። ወንጀለኛ ሆኖ ባልተገኘበት፣ ምንም ስህተት ባልሰራበት እናንተ ግን ጀስት ገና ለገና እንግዲህ ብዙ ሙስሊሞች ጥያቄ መጠየቅ ጀመሩ ብዙ ሙስሊሞች እንግዲህ እውነትን ማወቅ ጀመሩ ብላችሁ በአረብኛ የተጻፉ ክታቦቻችሁን በአማርኛ ስላነበባቸው በአማርኛ እናንተ እንዲገባችሁ አድርጎ ስለነገራችሁ እንደዚህ መሆን ግን ትክክል አይደለም። እንደው ለስድቡና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 ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳ ማለት ነው። ማማይ አንቺ የሸርሙጣ ልጅ፣ የሸርሙጣ ልጅ፣ የሸርሙጣ ልጅ። እንደተመለከታችሁት ነው እፎይ። ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራችኋለን። እስኪ አርሙታቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች፣ ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው።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 ምን እንደሰራ ይህንን በወንጀል፣ በእርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል አላቸው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር ያንተ አምላክ ጌ የነበረ ወንድ ለወንድ የሚሳሳም ማለት ነው። ገድለም ጽዮን ማማይ አንቺ የሸርሙጣ ልጅ፣ የሸርሙጣ ልጅ፣ የሸርሙጣ ልጅ እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ልጆች፣ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖሯል። በዚህም ዘመን በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በአንደኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የኛ እምነት አይነካ እኛ ግን ስለእናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ አንተ ግን ስለእምነት ሲወራ ካልተገደለልኝ የምትል ከሆነ የፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለ ሌላው ሃይማኖት እንደፈለግን እንሳደብ፣ እንናገር፣ እነርሱ ግን ሌላው ግን ስለ እኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለ እኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮህ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆኖ እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹ እና የሚሰርቡ ሰዎችን ቅድሚያ በግልጽ ወታችሁ ተቃወሟቸው። በግልጽ ወታችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። በዚህ መልኩ አይቆምም። የሚቆመው በህግ በስነስርዓት ውሾቻችሁን ስታስሩን እዚህ ዝም እኛም ዝም አንልም። ነው አንተ ዝም ሳትል ዝም እንድላል። አንድ ነገር መታወቅ አለበት። ዝም ያለ ሁላ ምን ያለ ሁላ በቃ ምንም እንትን የለውም ማለት አይደለም። አይደለም ውሻ ስትሮጥለት ይነክሳል፣ አለቀ። ያባራሃል። ውሻን ቆም ብለህ ነው የምታናግረው። ቆም ብለህ ታናግረዋለህ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 አምላኩን ክርስቶስን የሚወድ ይመጣል ስለ ክርስቶስ ሲመከራ የሚቀበል የሚጋፈጥ ይመጣል የሚጋፈጥ ይመጣል እኔ የኦርቶዶክስ ልጆች አንድነታቸው በጣም ደስ ይለኛል ብዬ የሰራሁበት ቪዲዮ ላይ የአገር ስድብ ያስተናገርኩት ለምንድን ነው የምታሽቀብጠው ለምንድን ነው እንደዚህ አንተ የምታለቀልቀው ምናምን ያላችሁ ማለት ነው በኮሜንትም በውስጥ መስመርም ማለት ነው አሁንም ደግመዋለው የኦርቶዶክስ ልጆች አንድነታቸው በጣም ደስ ይላል ሰላም ለእናንተ ይሁን ክርስቲያኖች፣ እንደምናላችሁ ሆነ፣ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ከሰሞኑ ወንድሞቻችን ፎይ ላይ እና ጳላዲዮስ ላይ የተቃጣ ከሙስሊሞች ማለት ነው የተቃጣ የተሞከረ ጥቃት ነበረ። እግዚአብሔር ይመስገን ወንድሞቻችን ደህና ናቸው። ነገር ግን ክርስቲያኖች፣ ቪዲዮ አሁንም ልንሰራ ይገባል። መልእክት ልናስተላለፍ ይገባል። እንግዲህ ሙስሊም እህት ወንድሞቻችን እንግዲህ በትምህርት ሲሸነፉ በሀሳብ ሲሸነፉ መጨረሻ ላይ የመዘዙት ነገር ሳይፍ እንደሆነ እየተመለከትን ነው። በአደባባይ እነፎ ይገደሉ እንደዚህ እንደዚህ የሚል መልእክቶችን መናገር ከጀመሩ ቆይተዋል። ነገር ግን ይሄ አግባብ አይደለም። እውነት ነው፣ ሁሉንም ሙስሊሞች ላይወክል ይችላል፣ እሱ እናውቃለን። ነገር ግን በጣም ከፍተኛ የሆነ ሙከራ ነው እየተደረገባቸው ያለው በተለይ ይህን ሰሞን እና እህት ወንድሞቼ ክርስቲያኖች፣ በተለይ ታላላቅ ፎሎወር ያላችሁ ክርስቲያኖች ቪዲዮ ልትሰሩ እኛም እፎይነን እኛም ጳላዲዮስ ነን እያላችሁ በደንብ መልእክት እንድታስተላልፉ እናሳስባለን። ሁላችንም ክርስቲያኖች ቪዲዮ እንስራ። ወንድሞቻችንን እኛ እያለን ማስበላት የለብንም፣ ማስበላት የለብንም። ዝግጁ መሆን መቻል አለብን፣ ለሁሉም ነገር ማለት ነው። እና ሚዲያውንም ልንጠቀመው ይገባል፣ ፍጹም ሰላማዊ በሆነ መንገድ። አሁንም ቢሆን እስልምና ላይ ያሉትን ውሸቶች ወንድሞቻችን ያፈርሳሉ፣ እኛም እናግዛቸዋለን። ወንጌል ይቀጥላል። ሰላመ ክርስቶስ ይብዛላችሁ። እፎይ ተያዘ፣ እፎይ ተሰር ነው፣ እፎይ ሊገደል ነው፣ እፎይ አመለጠ ምናምን፣ በጣም ብዙ ነገር እየሰማን ነው። እንደኔ ግን ይሄን ነገር እኔ አልቀበሉም። እኔ አሁንም ቢሆን ለእፎ የውይይት ጥሪ ነው ማቀርብለት። ምክንያቱም ማን ትክክል ነው ማን ትክክል እንዳልሆነ እውነታው እንዲወጣ እፈልጋለሁ። እኔ ምን ጊዜ ምለፈው ምጠረው፣ ምን ጊዜ ቪዲዮ ምሰራው፣ ትክክለኛው ቦታ የቱ ነው፣ ትክክለኛው መንገድ እያያዘ ያለው የትኛው ነው የሚለው ነገር ሰው ማወቅ ስላለበት፣ ባካችሁ ይሄን ቪዲዮ ሼር ኮፒ እያረጋችሁ በጣም ብዙ ሰው ጋር አደርሱልኝና በተለይ በተለይ በጣም ብዙ በጣም ብዙ ተጽዕኖ ፈጣሪዎች አሉ፣ በዚሁ በቲክቶክ ላይ ማለት ነው። ይህን ጉዳይ እነሱ መሃል ገብተው ወይ የሆን ይማኛ ሊሆን ይችላል፣ ወይ ደግሞ ሞጣ ሊሆን ይችላል፣ ወይ ደግሞ እነ ቴዲ ያሉ እነሱ መሃል ገብተው ቢያወያያቸውና ትክክለኛ እውነቱ ማን ጋር እንዳለ ቢጣራና ህዝቡ ቢያውቀው ባይነኝ። የኔ ሀሳብ ይሄ ነው። ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን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 እፎይን መንካት ማለት መላ ኦርቶዶክሳውያንን መንካት ማለት ነው። እኔም እፎይ ነኝ። መላው ባለማዕተብም እፎይ ነው። ይህንን እውነት መጋፈጥ የምትፈልጉ ከሆነ በአስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ። ሌላውን ነገር እንድተውት ነው ምንላችሁ። ለምን መሰላችሁ? ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው። እናንተ እንደዚህ ትሉን የለ እንዴ፣ ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አምላክ እገ ነበረ፣ ወንድ ለወንድ የሚሳሳ አየው። ይህን አምላክህ ይታያለ እናንተ እንደዚህ ብላችሁ ስትሉን መቼ የተለየ እርምጃ ተጉዘን እናውቃለን? ባስተምህሯችን ልክ ቅዱሳት መጻሕፍት የሚናገሩትን ቀዳማውያን አበው የሚጠቅሱትን ነገር ጠቅሰን እንሞግታቸዋለን። እንዲህ ከማድረግ ይልቅ አጉል የሆነ የጅሃድ ስሜት ውስጥ መግባት መላው ኦርቶዶክሳይን ማስቆጣት ነው። ሌላ ተጨማሪ መልእክት አለኝ። ለቅድስት ቤተክርስቲያናችን የበላ አካላት ለወንድማችን እፎይ መዋቅራዊ የሆነ ጥበቃ እንድታደርጉለት ስንል በአክብሮት እንጠይቃቸዋለን። እፎይ የመላው ባለማህተቦች ልጅ ነው። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆነ ይቅርታ ጠይቅ፣ ወደ ፈጣሪህ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካል ጠየቀ ህግ ያለበት አገር ስለሆነ ሕግ አክባሪው አካል የመንግስት አካል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 ኑ በብርሃኑ ተመላለሱ ተመላለሱ።